በእዝነት አካል ጉዳተኞች ህጻናትና ወላጆች መርጃ ድርጅትን ጎብኝተናል። በእዝነት ውስጥ ያገኘናቸው ልጆች ሲፒ ወይም ሴሌቨራል ፓልሲ የአካል ጉዳት ያለባቸው ልጆች ናቸው። ታሙራ ተባፊ ጋራ ሲፒ ወይም ሴሌበራል ፓልሲ ምን ማለት እንደሆነ ጉብኝት ስናደርግ ካገኘናቸው የልዩ ፍላጎት ባለሙያና መምህር ከሆኑት ዶክተር አሊሰኒ እንዲህ ብለውናል። እዝነትን ዘቢባን መስራቿን ገና ለመጀመሪያ ጊዜ ሴሌበራል ፓልሲ መሆኑን ሳታውቅ ላይ ጀምሮ ኔጋዳ ማለኝ ቤቷ ሄጄ ሽጧ ልጇን አይቼ፣ እናት በዚያን ወቅት ሴሬብራል ፓልሲ ስለመሆኑ እርግጠኛ አልነበረም ትንሽ ስለነበር ይገኛል። ኦቲዝምም ከባድ ሁሉም ዲስአቢሊቲ ከባድ፣ ከወላጅ ከቤተሰብ አንጻር ስታዩ ሁሉም አካል ጉዳት ከባድ፣ ግን ደግሞ ብዙ ሰዓት ኬር የሚፈልግ ድጋፍ የሚፈልግ የአካል ጉዳት አይነቶች አሉ። ኦቲዝም እንዳልሽው በጣም ከባድ ነው። ኦቲዝም ደግሞ አሁን ይሄኛው ከባድ ነው ብቻ ሳይሆን ውስብስብ ነበር። ኦቲዝም ከሆነ ከአእምሮ እድገት ውስንነት ወደ ኦቲዝም ስትመጪ እየከበደ ይሄዳል። ኦቲዝምን ደግሞ አይተሽ፣ ሴሬብራል ፓልሲ ያለባቸው ሲፒ ያለባቸውም ስታይ ደግሞ በጣም አንዳንድ ጊዜ የአካል ጉዳት እንትን ከሌለሽ፣ ተጋልጦ ኤክስፖዥር ከሌለሽ ልትጨነቂ ላ ትቻለሽ፣ ምክንያቱም ከአንድ በላይ አካል ጉዳት ታይቷቸዋል። ይሄ እጅ እግራቸው መተሳሰሩ አእምሮ ኒውሮሎጂካል ነው፣ አእምሮ ነው። እዚህ አሁን የልጁ እጅ ተጥመለመለ ማለት እዚህ እጁ ላይ አይደለም ጉዳቱ፣ ጉዳቱ ያለው አእምሮ ጋር ነው። አእምሮው ነው እንዲሰበሰብ የሚያደርገው። ስለ ጉዳቱ ባሰበ ቁጥር ደግሞ የበለጠ ነው፣ ትዊስት ነው ያደርገው እግሩ ከእግሩ ጋር እጁ የሚያደርገው። እና ልጆቹ ኋላ በደንብ ታያቸዋለሽ። እና ዘቢባ አይ ቲንክ በጣም ብዙ መስዋዕትነት ሰጣፍላሽ በጣም ሁሌም አመሰግናት። ለእውነትም ለመናገር እኔ ማለት ልዩ ፍላጎት ባለሙያ ነኝ እንጂ ልጅ ደግሞ ሲኖርሽ በጣም ታጣፋኝ። በጣም ነው ማደንቃት፣ ምክንያት አላህ እንግዲህ ምክንያት አድርጎታል። አንድ ልጅ መንታ ወልዳ አንደኛው ልጇ ሲፒ በመኖሩ ምክንያት በጣም ብዙ ወላጆችን አሳርፋል። በራሱ ግን ሲፒ ምንለው ነው? ይሄ ማለት ብዙ ጊዜ መድረክረክ ይሉታል። አንዳንድ ዶክመንቶች አንተ ሚስተር ላይ ያወጡ ባለው ዶክመንቶች ላይ መድረክ ረኪዱታል። ይሄ መንቀጥቀጡን ስለሚያዩት ማለት ነው። ሴረብራል ፓሊሲ ከአእምሮ አሰራር ጋር የተያዘ የአካል ጉዳት አይነት ነው። የአእምሯችን አንደኛው ክፍል መልእክት ወደ ሰውነታችን በደንብ እንዳይወስድ ሰውነታችን መልእክት በደንብ እንዳይወስድ ያደርገዋል። እንዳልኩሽ የአእምሮ አሰራር ላይ የሚፈጠሩ የአካል ጉዳቶች በአብዛኛው ኤፕሌፕሲ ብለን የምንለው የሚጥል ህመም አብሮ እያመጣሉ። ስለዚህ እነኝ ልጆች በብዛት የሚጥል ህመም አብሯቸው አለ። ከዛ በተጨማሪ ደግሞ የአእምሮ እድገት ውስንነት አብሮ ተደርቦ ይመጣባቸዋል። ማይክሮሴፋለስ ብለን የምንለዋለን፣ ከአእምሮ እድገት ውስንነት አይነቶች፣ ጭንቅላታቸውን በጣም ትንሽ የሚያደረግ ሃይድሮሴፋለስ ደግሞ ብለን የምንለዋለን፣ ጭንቅላታቸውን በጣም የሚያተልቅ። እንዳልኩሽ የሚጥለው ህመም አብሮ በብዛት ይኖራል። አንዳንድ ጊዜ ከሌሎችም ማቅርበት ምስል ከኦቲዝም ጋር ተደርቦ ሊመጣ ይችላል እና ልጅሽን ስታዩ ወላጆች ወላጅ ምንም እውቀት የሌለው ወላጅ በተለይ እንደ ኢትዮጵያ ባለው በጣም ጭንቀት ውስጥ ነው የሚገቡት። የት እንደሚወስዱ አያውቁም። ሰይጣን ነው ሚልሽ ሰው ይኖራል። ቡዳ ነው ሚልሽ ሰው ሊኖር ይችላል። ስለዚህ ልጆቹ ምንም ድጋፍ ሳያገኙ ለረጅም ጊዜ ቤት ውስጥ የባህል ሕክምናዎች ቁርአን ሲቀራ፣ ጸበል ቦታ ሲወሰዱ ምናምን በጣም ረጅም ጊዜ ተጎድተው ከዛም ማን ነው ሊደግፈኝ የሚችለው ሀሳብ የሚመጣው መጨረሻ ላይ ነው። ድርጅታችን እዝነት ያው ከተመሰረተ አራት ዓመት ሆኖታል። በዚህ አራት ዓመት ያው አሁን ላይ 43 ህጻናትን በዚህ ማዕከሉ ላይ ይዘናል። በውጭ ደግሞ የምንረዳቸው ከአርባ በላይ ህጻናቶች ቤት ለቤት ምክንያቱም ይሄ ማዕከል ጠባብ በመሆኑ እነዚህን ልጆች መያዝ አልቻለም እና ያው ያለን አማራጭ ውጭ መደገፍ ነው እና ባለን በማቴሪያል በንጽሕና ምክኖች እንረዳለን ማለት ነው እነዚህን ልጆች ፊዚዮቴራፒ ደግሞ ተመላላሽ ልጆች አሉ እና ከመቶ በላይ ህጻናትን እንደግፋለን ማለት ነው። አሁን ላይ ከ25 26 አካባቢ ሞግዝቶች አሉ። አብዛኛዎቹ ሞግዝቶች ወላጅናት ናቸው። ያው መቼም ከወላጅ በላይ የለም እና አንድ ወላጅ ሁለት ልጆችን ትንከባከባለች ማለት ነው። ዜች ዴይ ኬር ነው፣ የቀማያ ነው። ያው ጠዋት ከቤታቸውን እንሰበስባለን እንደ ትምህርት ቤት በሰርቪስ ማለት ነው። በሰርቪስ እንሰበሰባቸዋለን እዚህ ይመጣሉ። ንጽህናቸው ይጠበቃል፣ ይታጠባሉ። አብዛኛዎቹ ልጆች ዳይፐር ተጠቃሚ ናቸው። የዳይፐር አገልግሎት እንሰጣለን። ምገብ አገልግሎት አለ። በቀን ሶስት ጊዜ ይመገባሉ። ቁርስ፣ ምሳ፣ መክሰስ በባለሙያዎች የተጠና ምግቦች አሉ። በፕሮግራም እነዛን ምግብ ይመገባሉ። ፊዚዮቴራፒ አለ። የፊዚዮቴራፒ አገልግሎት በባለሙያዎች ይሰጣሉ። ከዛ በተጨማሪ ደግሞ ወላጆችን ጋር ይሰራል ይሄ ድርጅት ማለት ነው። ያው ሞግዚት አርጎ ይቀጥራል፣ ደሞዝተኛ ናቸው። ከዛ በተጨማሪ ደግሞ ያሉ ወላጆችን እንደዚህ በማህበር አደራጅተን ራሳቸው እንዲችሉ መነሻ ካፒታል በመስጠት ራሳቸውን ችለው ስራዎችን እየሰሩ ነው። ከዛ በተጨማሪ ደግሞ እንደዚህ ልጆቻቸውን ስንይዝላቸው ራሳቸው ወጥቶ መስራት የሚችሉ ወላጆች ይኖራሉ። መቼም እንደዛ እያያዝንላቸው ራሳቸውን እየደገፉ ነው። አንዳንድ ስልጠናዎች እንሰጣለን። የሳይኮሎጂ በባለሙያ ስልጠና ይሰጣል። ቢዝነስ ስኪልሎችን፣ ቴራፒ፣ ፊዚዮቴራፒ ያው ራሳቸው ቤታቸው እንዲያሰሯቸው የፊዚዮቴራፒ፣ የሞግዚትነት ስልጠና እነዚህን ስልጠናዎች በመስጠት ወላጆቹ ብቁ እንዲሆኑ ያደርጋል ማለት ነው

ሰውነት ትራንስፖርት ብዙ ስለዚህ ሌሎች የሀገር ውስጥ ለምሳሌ እንደኛ አይነቶች መስራት ይቻላል። እንጨት ማስደገፊያ እንጨት ቤት ያሉ ሰዎች

በእዝነት አካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት ለልጆቹ እገዛ ከሚያደርጉላቸው መካከል ወላጆቹ ዋነኞቹ ናቸው። ምንትያ ናቸው። ና አንደኛው ሲፒ ነው። አንደኛው ደግሞ ኖርማን ነው። እና ያው ያለሁት እዚሁ ነኝ። ከተመሰረተ ጀምሮ አለሁኝ አራት ወደዚህ መጀመሪያ ስመጣ የሆነ ዙሪያ እንትን እየዞሩ ነበር ምዝገባው። ከዛ ሲዞሩ አጋጣሚ እንደዚህ እንደዚህ አለ ሲባል ጠየቅኩኝ። ከዛ ስልኳን አገኘኝና ደወልኩኝ። ስደውል መምጣት ትችያለሽ ተባልኩኝ። ከዛ ጀመር ማለት ነው። እዛ ስጀመር የዛ ሰዓት እኔ ብቻ ነበርኩኝ ና ልጄን እናቴ ደካማ ናት እና ለእናቴ ሰጥቻት ነበር። ጤንኛውን ማለት ነው። ከዛ ሰጥቻት እንዳለ ይሄኛውን ልጄ ከራሴ ጋር ነበር እና ክትትል ላድርግለት ልጄ ብዬ ይዞ መጣው። እንደዚህ አልነበረም ስታዩ ማለት ነው። አሁን ተቀይሯል አልሐምዱላ። ከዛ በፊት በጣም በቃ ምፈራለት ልጅ ነበር። እስከሚሞት ምናምን የደረሰ ልጅ ነበር እና ብዙ ኬሎች ነበሩት የልብ ክፍተት ነበሩት። አሁንም ያው ባላንስ የለውም አይጠብቅም፣ ባላንሱን ያው መቆም መቀመጥና መቆሙን አይትሽዋል አይችልም። እና አሁን ግን አልሐምዱላ ልቡ ደፍቶ ነዋል በክትትል ምክንያት ማለና ያለ አባት ነው ማሳደጋቸው። ጉዳተኛ ልጅ አለኝ ስሙ አናኒያ ሚኪያስ ይባላል። አንድ ልጅ ነው ያለኝ። ሌሎች ልጆች አሉሽ? አዎ መንትያ አለው አናኒያ፣ አንደኛው ያው ጉዳት አልባ ነው። አናንያ ነው ጉዳተኛ የሆነብኝ ማለት ነው። በደረሰበት እንግዲህ ሲወለድ መታፈን ነው ያሉን ዶክተሮቹ። እንግዲህ በመታፈን ምክንያት በጭንቅላቱ ላይ በነርቭ ምክንያት ማለት ነው እንግዲህ በደረሰበት ጉዳት ልጄ ያው ጉዳተኛ ሆኗል ማለት ነው። እንዴት ወደ እዚህ ይዘሽ መጣሽ? ግን በምናወቅሽ። ወደ እዝነት የመጣሁት እንግዲህ የመጀመሪያ ልጄን ጉዳተኛ መሆኑን በራሱ ያወቅኩት ያው ከተወለደ በኋላ ነው ማለት ነው። ማለት ከዘጠኝ ወሩ በኋላ ያው መንታም እንደመሆናቸው መጠን መንትያው ያሳየኝ የነበረውን ለውጦችና እንቅስቃሴ ኖርማል ልጆች የሚያሳዩትን በስድስት ወር፣ በሶስት ወር የሚያደርጉትን እንቅስቃሴ ልጅ አያደርግም ነበረ እና ሁሌ ያሳስበኝ ነበረ እንደ መንትያው አለመሆኑ ማለት ነው እና ብዙ ጊዜ ያው ጤና ተቋም ላይ ሄዳለሁ፣ ጠይቃለሁ ምንም አይነት ነገር አይነግሩኝም። መድኃኒት ይወስድ ነበረ እንግዲህ ከተወለደ ከሶስተኛው ቀን በኋላ ማንቀጥቀጥ መቶበት ነበረ ማለት ነው፣ የሚጥል በሽታ እና መድኃኒት ይወስድ ስለነበረ ያው መድኃኒቱን ብቻ እንዳስቀጥለው ነበረ የሚነግሩኝ የነበረው። ከዛ በኋላ ግን ያው ዘጠኝ ወር ሲሆነው ወንድሙ ዳዴ ሲል እንግዲህ እሱ ያንን እንትን አያሳየኝም ነበርና፣ ዘጠኝ ወሩ ላይ ነው የልጄን ጉዳት ያወቅኩት ማለት ነው። ጉዳቱን ካወቅኩ በኋላ ግን በፊት እንግዲህ እሰራ ነበረ፣ እኔ ማለት ነው። የመጀመሪያ ልጅ አለች። የመጀመሪያ ልጅ ከወለድኩ በኋላ ትምህርት ቤት አስገብቼ ወደ ስራ ነበረ የሚሄደው። ግን እንግዲህ አናንያ ከተወለደ በኋላ ግን ስራዬን መስራት አልቻልኩም። ከዘጠኝ ወሩ በኋላ ማለት ኬዙን ካወቅኩት በኋላ ማለት ነው። በጣም ብዙ ቦታዎችን ሄጃለሁ። ይድናል ብዬ ያሰብኩበት ቦታ በእምነት ሊሆን ይችላል፣ ሕክምና ፊዚዮቴራፒ፣ ብዙ ቦታ ረግጫ አለው። በእሱ የተነሳ በኋላ ላይ ግን እንደ እድሜ ኩዮቹ እድሜውን በደረሰ ሰዓት ዴኬር ማስገባት እንደማልችል ነው የተረዳሁት። ምክንያቱ አናንያ ማውራት አይችልም፣ እይታ የለውም፣ ራሱን ችሎ እንኳን መቀመጥ አይችልም፣ መቆም አይችልም ነበርና ተጨማሪ አካል ጉዳቱ፣ ሌሎች እንደ ኩዮቹ ማዕከል ላይ ወይ ደግሞ ዴኬር ወይ ትምህርት ቤት ማስገባት አልቻልኩም ነበርና በአጋጣሚ ነበረ እንግዲህ የእዝነትን መስራች ወይዘሮ ዘቢባ ያገኘኋት ማለት ነው። እሷም ያው ተመሳሳይ የኔ አይነት ልጅ ስለነበራት ፊዚዮትራፒ ቦታ ላይ ነው የተገናኘ ነው ከዘቢባ ጋር ማለት ነው። አናንያ እንግዲህ እዚህ አጠገቡ እንደመሆኑ ይመጠን ድጋፍ ማደርግለት ድጋፍ ማድረግ ብቻ ሳይሆን አናንያ ያለኔ ባጠቃላይ መኖር የሚችል ልጅ አይደለም። ምክንያቱም የምናበላቸው ጉዳተኛ ልጆች አሁን እዚህ የምታዩቸው ልጆች በአጠቃላይ እናቶች ነው የሚመግቧቸው። ዳይፐር የሚቀይሩት እናቶች ናቸው። ገላቸውን የሚታጠቡትም በእኛ ነው ማለት ነው። እና ፍላጎታቸውን ስለማይገልጹልን፣ ማውራት ስለማይችሉ፣ በምልክት መጠቆም ስለማይችሉ እናት ናት ይሄ የሚገባት። እና እኔ እዚህ ከእሱ ተለይቼ ሌላ ቦታ ብሰራ እንኳን የልጄን ፍላጎት ግን እዚህ እንደ መስራቴ ማለት ነው አውቄ እንትን ማለት አልችልም። ምክንያቱም ልጄ በተጨማሪ የባህሪም ችግር አለበት። ማን ሊረዳው እንደሚችል አንዳንዴ እንትን ይለኛል ያሳስበኛልና እናት እንደ መሆናችን መጠን የሁላችንም የጉዳተኛ እናቶች የልጆቻችንን ባህሪ የምናውቀው በአብዛኛውን እኛ ወላጆች። አናኒ አናኑ አናኒያ እንዴት ነ ምንድን ነው? ሱሪ ከወለቀ አናንያ ምን አለ? እሱ ባለው ምን አለ? አለቀሰ ምን አለ? ዴማ ቀጣ ሙራ ተባፊ ጋራ አልሐምዱሊላህ። እኔ እዚህ ገብቼ እነዚህን ልጆች በማንከባከቢ በጣም ለእኔ እድለኛለኝ፣ በጣም ደስ ብሎኛል። እና ዘቦ እነዚህን ልጆች ሰብስባ ይሄን ተራሩ ውጣ ስትሰራ እጅግ እኔ ማረፊያ የለኝም። እንደው ተኝቼ ራሱ እንደው መቼም ሴት አላህ እንዴት ይወዳት ይሆን። ልጆቹን ብቻ አይደለም ዘቢባ ምሰራው አሁን በተለይ በእነዚህ ልጆች እናቶች በጣም የተማሩ እናቶች ናቸው እዚህ ውስጥ ያሉት በቃ ይሄ የኔ ልጅ አይደለም ከእኔ ማፀን ስላልወጣ ሳይሆን በቃ ልጆቼ ናቸው። እኔ ብዙ ጊዜ ከአንዳንድ ልጅጄ ላይ እያልኩ ነው ምጣላው፣ ማለት ሽታቸው እሑድ አሁን አንገባም፣ ሰኞ እስከምንገባ በጣም ነው የሚጨንቀኝ የልጆች ሽታ። አዎ፣ እያንዳንዳቸው ሞግዚት ሁለት ሁለት ልጅ አለን፣ እናቶቹም ሞግዚቶቹም። አሁን እነዚህን ልጆች ምንድን የምናደርገው፣ ልክ ጠዋት እንደመጡ ከሰርቪስ እንቀበላለን። ከሰርቪስ ተቀብለን ቁርስ እናበላለን። ቁርስ ካበላን በኋላ ደግሞ ዳይፐራቸው እናያለን። ዳይፐራቸው አይተን ወደ ፀሐይ እናወጣለን። በሳምንት ሁለት ቀን ገላ እናጥባለን እና ልብሳቸውም ያለው ነገር እናስተካክላለን። የኛ ቋሚ ስራችን ይሄ ነው። እና ፀሐይ እናሞቃለን፣ ቅባት እንቀባለን፣ ጥፍራቸው እንቆርጣለን። አንድ ልጅ ለማብላት እኔ እንደው አልሐምዱሊላህ እድለኛ ነኝ። የኔ ልጆች ሁለቱም ጎበዞች ናቸው። አሁን በተለይ መሀመድ ጣሃ የሚባለው እኔ ያን ያህል ሰዓት አይፈጅብኝ ይበላል። አልሐምዱሊላህ አንድ አለች ያው ትንሽ ሰዓት ግን ሌሎቹም እስከ 45 ደቂቃ የሚቀመጡ አሉ። ፊባ በሃይማኖት የተገደበ አይደለም። ልጆች ልጆች ናቸው። ክርስቲያን ሊሆን ይችላል፣ ሙስሊም ሊሆን ይችላል፣ ካቶሊክ ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ ፓጋን ሊሆን ይችላል። ልጆች ልጆች ናቸው። ድጋፍ ማግኘት ስላለባቸው ድጋፍ መስጠት እና ይህ በጣም ጥሩ ፓርት ነው።

ብረቶችን ይመጣል። አብሮ ተደረቦ ይመጣል። ለምሳሌ አይነ ስውራን ሊሆን ይችላሉ፣ መስማት የተሳናቸው ሊሆን ይችላሉ፣ የአእምሮ እድገት ውስንነት ያለባቸው ሊሆን ይችላሉ። እንደ አሁን ሲገቡ ጊዜ አብረው ይመጣል ማ ቀጣሙራ ተባፊ ጋራ ዙ አላማ አለው። ለወደፊት አዳሪ የሆነ እንደዚህ አይነት አላማ ይዞ ነው የተነሳው። እንዲህ አይነት ልጆችን ለመያዝ ማለት ነው። ግን ያው ያንን ለማድረግ መቼም ያው ይታወቃል፣ ከባድ ነው። አዳሪ ሲኮን የጤና ባለሙያዎች ብዙ ነገሮች ያስፈልጋሉ። ለወደፊት እነዚህን ነገሮችን ለማካተት እንትን እንላለን። አሁን ላይ ያው እናት የሌለው አባት ብቻ ያለው ልጆች አሉ እንግዲህ ለወደፊት ሁሉም መቼም እዚህም የደረስ ነው በማህበረሰቡ እገዛ ነው። መጀመሪያ ሲጀመር በአምስት ልጅ ነው የተጀመረው። ዘይባያው ይሄን ድርጅት ስትመሰረት ለምን ራሷ መዋያ የልጁ መዋያ ስታጣል በቃ ለምን ራሴ አልጀመርም እና የምችለውን በአቅሜ አንድ አምስት ልጅ ለምን አላሳረፍም ብላ ነበር የጀመረችው። ከዛ ግን ያው ማህበረሰቡ ከጎናችን በመሆኑ የተነሳ አሁን ላይ እዚህ ላይ ደርሰናል ማለት ነው እና አሁንም ማህበረሰቡ ከጎናችን ከሆነ ያሰብንበት አላማ ላይ እንደርሳለን ማለት ነው። ችግራችን የቤት ችግር አለብን። ያው አሁን እንዳልኩሽ ቤት ውጭ ለውጭ የምንረዳቸውን ህጻናት እዚህ መያዝ ያልቻለው ማዕከሉ ጠባብ ስለሆነ ነው። የቤት ችግር አለብን። ትራንስፖርት፣ ያው ከቤታቸው አደል የምንሰበሰበው፣ የትራንስፖርት ችግር አለብን። ማቴሪያሎች፣ የዳይፐር፣ የምግብ እንደዚህ፣ የሰራተኛ ደሞዝ እነዚህ እነዚህ እንግዲህ ችግሮቻችን ናቸው። ደማ ቀጣሙራ ተባፊ ጋራ ለማዝማድ በሚጠየቅበት በዚህ በታላቁ አረፋ በዓል እዝነት አካል ጉዳተኛ ህጻናትና ወላጆች ድርጅት ሰራተኞችና ቤተሰቦች መታችሁ እንድትጠይቁን ሲሉ መልእክታቸውን አስተላልፈዋል። በአመት በዓል ጊዜ ያላት እነሱ ናት የምትረዳን ያው ሁላችን የምትረዳን እሷናት አልባሳቱንም ሁሉንም ምግቡንም ሁሉን ነገር የምችለን ያው እሱ ናት። አሁን ለምሳሌ ልጄን እዚህ ቤት ከገባ ብዙ ለውጥ አለው በአመጋገብ አለባበስ በንጽህና በብዙ ነገሮች ተቀይሯል ልጄም ማለት ነው። በተረፈ ግን ያው ለአረፋ አሁንም ተረዳሽ ሁሉንም ነገር ከእሱ እርዳታ እኔ በተለይ ለእኔ ለእኔ በተለይ በቃ እኔ ልጄን አምጭወለትኩት እንጂ ልጁ የእዝነት ነው በቃ እና ለአረፋም ደግሞ እዩን እዛ እዚ አጋጣሚ እናመሰግናለን። እንግዲህ በዚህ በአረፋ ጊዜ እነዚህን ልጆች አካል ጉዳተኛ ህጻናቶች እና ወላጆቻቸውን ያለው በሚችለው ማለት ነው መጥቶ እንዲደግፍ እንደገና አላህ የሰጠንን ጸጋ እንድናስብ ያደርገናል። ይህ ነገር ማለት ነው መተን ብናያቸው በቻል ነው በገንዘብ ሊሆን ይችላል ል መቶ አይዟችሁ፣ ከጎናችሁ ነን ማለት ለራሱ ትልቅ ነገር ነው እና መታችሁ በዓሉን ስታከብሩ እነዚህን ልጆችም አስቡ። እኔ እንዲ አላህ ስለወደደኝ ነው ምለው ለምን ንደሆን ነጌ እኔ ስማን ነኝ የነጌን ምን እንደሆነ ቃለው አላህ የሚሰጠው ዘካ አይታወቅም። ስለዚህ እኔ በጣም አሁን በጣም ቴራፒም ስልጠና ብዙ ነገር ስጭበታል። በዓላትን የምናሳልፈው እንግዲህ ሁላችንም ያው በየቤታችን ነው። ለልጆቹ የበዓላት ብሎ የሚያመጡላቸው ቁሳቁሶች አሉ፣ አልባሳቶች አሉ፣ እንዲሁም ለበዓሉ ማክበሪያ የሚሆን ያመጡላቸዋልና እሱን በማከፋፈል በየቤታቸው እንዲያከብሩ ነው የሚደረገው ማለት ነው። ምናልባት አንዳንድ ጊዜ ሰዎች መስጠት ይፈልጉና ግን